የክርስቶስ አካል በኤፌሶን ውስጥ የተገለጸው እንዴት ነው? በኤፌሶን መጽሐፍ ውስጥ የክርስቶስ አካል እንደ ቤተ ክርስቲያን ተገልጿል። ጳውሎስ አማኞች በክርስቶስ ስር ያሉ የአንድ አካል ብልቶች መሆናቸውን አበክሮ ተናግሯል። እያንዳንዱ አማኝ ከሌሎች ጋር የተገናኘው በእምነትና በፍቅር ነው። ይህ አንድነት እግዚአብሔር ለሕዝቡ ያለውን የመጨረሻ ዕቅድ ያሳያል። ጳውሎስ ክርስቶስ የአካል ራስ እንደሆነ ያስተምራል። ክርስቶስ ራስ እንደመሆኑ መጠን ቤተ ክርስቲያንን ይመራልና ይመግባል። አካል በእውነትና በፍቅር ስር እየሰደደ በእሱ አመራር ማደግ አለበት። ክርስቶስ ራስ ባይሆን ኖሮ ሰውነት በትክክል አይሠራም ነበር። የክርስቶስ አካል ብልቶች የተለያየ ስጦታ አላቸው። እያንዳንዱ ሰው ቤተ ክርስቲያንን ለማነጽ ልዩ ሚና አለው። እያንዳንዱ ክፍል አንድ ላይ ሲሰራ ሰውነት የበሰለና ጠንካራ ይሆናል ጳውሎስ ለመንፈሳዊ እድገት ተስማምቶ መሥራት አስፈላጊ መሆኑን ጎላ አድርጎ ገልጿል በመጨረሻም ጳውሎስ የክርስቶስ አካል ቅዱስና ነውር የሌለበት መሆኑን ጎላ አድርጎ ገልጿል አማኞች ለጥሪያቸው ብቁ ሆነው እንዲኖሩ ተጠርተዋል በክርስቶስ መስዋዕትነት ቤተ ክርስቲያን ንጹህና የከበረች ሆናለች አካል የእግዚአብሔርን ጥበብ፣ ኃይልና ጸጋ ለዓለም ያንጸባርቃል።